እስኪ ታለ እስኪ እስኪ ሃይ ሃይ ሰላም የኪዶ ዩትብ ቤተሰቦች፣ ሀላዋላ ሀላ ያ መርሐባ፣ እንዴት ናችሁ እናንተ? ዲያና ናችሁ ወይ? ደግ ናችሁ ወይ? እኔ ያለው ደግ ነኝ እና ሀዲ ያላችኋለው ነገ ወደ ሀገር የልመለስ ነው እንዲሁ አዎ እንግዲህ ይኸውላችሁ፣ እንዲሁ አስርቱ ቀን እንዲሁ አንድ አንድ ቀን ነው የሆነብኝ። እኔ አስር ቀን ነው የቆየሁት እና አሁን ናፈቀኝ ሀገሬ፣ ወደ ሀገር የልመለስ ነው። እኛ ደግሞ አሁን እንግዲህ ሀገሬ ተመሄዴ በፊት ለአንድ ለወንድሜ አንድ ስጦታ ለሰጦ አሰብኩና እንትን አልሆኝም። አሁን እንዲህ ሰፕራይዝ ላድርግ አንድ ስልክ ያለችን እችን ስልክ ይኸውላችሁ ሰርፕራይዝ ሃዋሪ ዩ ላይክ ቶርኖት ሉ። አሁን ይመጣል። እንደው ሸበላ ስልክ ናት ስልኳ። እንግዲህ አዎ አዲስ ሞዴል ናት። ደግሞ እንግዲህ ልሰጠው ነው። እንደው ጠብቁኝ እናንተ ው ትንሽ ሰርፕራይዝ ላርገው። እንዴት እንደሚደረግ አላግም። ለመጀመሪያ ጊዜ ነው ሰርፕራይዝ። ያ ነው አዎ። እሺ እና ታዲያ አሁን ደግሞ እስኪ ትንሽ እንዲያው ፈታዘን አላድርጋችኋል እምነት እናንተዬ እንዲሁ ሳስበው ሳስበው እኔ ውሽምዬ ሊናፍቀኝ ውሽምዬ ሊናፍቀኝ ነው። እውነቴን ነው የምላችሁ። አስርቱ ቀን እንዲሁን ያልጠገብኩትም አይን አይኑን አይቼ ከንፈሩን አይቼ ምኑንም አይቼ እንዲሁ ውሽምዬ የ ያልጠገብኩትም። አሁን ሀዲያ ሂጅ እንዴት ልሆን ነው? ይህኝናት ይህኝናት ይሆን ይሆን

ምንድን ነው ካሜራ ደቀነሽ? ምናምን አረግ። ሰው እንዲህ አንዳንድ ጊዜ ያስፈልጋል። እንዲህ አንዳንድ ጊዜ እኛም እንደ ዩቲውበሮቹ እንዲህ ቀየር ያለ ነገር እናያደር። እኔ ቲክቶክ ላይ ሰልችቶኛል። ቲክቶክ ላይ ነው የማልሽ። አለ ደግሞ ዩቲውብ ክፈትልኝ ብዬሽ አልነበር ተምላስቅ ፀጉሬን የለቀ እኮ ብያለሁ ግን በአንዴ ነው አስር ሺህ የሚያስገቡ እርግጠኛ ነኝ ችግር የለው ምጌ ደግሞ ለእኔ ፋሚሊዎች እዛው እንትን ላይ እንትን እንለዋለን ስመማ እኔ የምልህ እንደው የሆነ ነገር እንደው ልሰጥህ ብዬ አይደለም እኮ አይ የሆነ ነገር እንደው ልሰጥህ ብዬ ሞክር ሰጥቼም ተሰጥቼም አላውቅምና፣ ሸም ነገር ያዘኝ። አንተ ግድ የሸም ያዘኝ ወንድም አሁን የሆነ ነገር አመጣውልክና ልሰጥ አሰብኩኝ። የሆነ ነገር ሀይ እንደ ወንድም አለ። እኔ እንዳያስብ አስባለሁ። እኔ አገባኝ እንደ ቅድም ወንድሜ ነው አለቀ። እኔ አሁን ይሄን ነገር ልሰጥህ አስቤ ነበር እና እንደዛ ነው። ለምን? ወይ በጣም ነው የሚያምረው። ይህ አዲስ የመጣ ሆኖ ነው

ምንም ሰጥ ምልትሆን ነው ነው ይሄ አዲስ የመጣው ስልክ ነው። ምንም ነገር አይመስለኝም። አይ እንግዲህ አንተ ደግሞ ነገር እንግዲህ ወደድከው ወደድከው ወይ ገልጸዋል እንዴ? አዲስ የመጣ ነው። ባይዙ ይሄ ሆኖር ይባላል። እንዴስ እንዲህ አይፎን 16 17 አይሆንልህ። ክብር የዲሞንድ አቅሜ ነው። እያየን እንቀጥላለን። ታለም የመጣ ነገር አይደለም። ምንስ ነገር ዳይመንድ አይደለም እንዴ? አይፎን ሲክስቲ ምንድን ነው? እንግዲህ ካሜራውን ማየት ትችላለህ። ምኑን ማየት ትችላለህ ወይ

እንዲህ አዲስ ነው፣ ከካርቶን ስላወጣሁት ነው። ካርቶን ዋነብቶብኝ እንትናልብቻ ከአንቺ እጅ መሆኑ ደግሞ ቻርጅ ሳታደርግ እንትን እንዳትለው ቻርጅ ነበርን ይሄ አይፎን ሲክስቲ ፕሮ ማክስ ሰቨንቲ ፕሮ ማክስን ገዛ ነበር። እንዲህ አንድ ዓመት አንድ ዓመት ምላልፈጅ ይችላል። እንዲ ሰብር አድርግ፣ ከትንሽ ነው የሚጀመር። ቤተሰቦቻችን ሰብስክራይብ ያደርጋሉ፣ ቪዲዮችን ይበይራል። ሰብስክራይብ ምናምን እያደረጋችሁለት፣ እውነቱን ያው የሚቀርጸው በእኛ ስልክ ነበር። አሁን ይኸው አገኛ ስልክ ተገላገልኩ አሁን በእኔ ስልክ። ያኔ የሆነ ወደ ራስህ እንትን አድርገውና በእኔ ስልክ ደግሞ የራሴ ያንገፋትልኝ። ኧረ የራስሽማ! አሁን በረግድ ይልሻለሁ፣ በረግድ ይልሻለሁ። በቃ እኔ እኮ ግን ነገ ልሸኘኝ ነው። በቃ እንትን እንዲህ ነው የምትሸኘኝ? እንዲሁ ፍቅረን ግለጽልኝ እስኪ እንዲሁ እንዲሁ ደስ ይለኝ ነበር ረክ የምሬ ነው። ምን ይላል እንዲያው አንቺ ለአስር ቀን ብቻ ብለሽ መጣሽ እንጂ

ይህ ላይ ለአንተ እንደው ዛሬ እንደው ፍርጥርጡ ይውጣ። ነገ ነው የሚሄደው። ምንም ይምጣ እንዲምሎ እንደገሞ ተደብቄ አግኝቸዋለሁ። ተደብቄ አግኝቸዋል እንዲምሎ እ እ እ እ እ እንደውም ስልክ ከኛ ደብቀሽ ታዲያ፣ እንዴት እሱ ውጭ ወደ ውጭ ብዬ የማይደል ታዲያ፣ ተሰዋ ሀገር የተሰደ እንዴት ነው

እይ ያ በጋዝ ልጅ መሆን ይሰስተዋላ። እንዴት ያለ ያ በጋዝ ልጅ መሆን ምን ይላል? እና እሱ እንደዛ ሆኑ እንትን የምትይው መስሎት ነው ምለም ነው የምለማመጠው እንዲ እሱም ብዬ የታያ ሀገር ተፈረንጅ ሀገር እሱም ብዬ የመጣው መሰለው እኮ እኔስ እንዲ የቤተሰቤ ነገር ነው እንጂ ናፍቆት ነው በአልስት የተነሱ ላሳልፍ ብዬ ነው እንጂ የመጣው። እንዲ ወንድ እሱን የመሰለው እንዲ ጠፍቶ ግን፣ አንተው እንዲ ትንሽ እንኳን የሆነ ነገር እምር ያለበት ነገር አለ። አሁንም ውስጥሽ ላይ ያለ ማለት ነው። አይደለም እንዲ ከንፈሩ አካባቢ እንዲ ለየት ያለ ነገር አየሁ። የከንፈር ወዳጅ የማይደል የከንፈር ወዳጅ ነሻ? እዋይ እንዲወንድ የፈራውት የነበረው ወንድም በፊት እንዲ አይወራም በእናንተ። ስለዚህ ነገ ምንም አልበለ ዞ ብቻ ልምጣ ዞ ብቻ ልምጣ። ኤርፖርት ታደረሰኝ በቂ ነው ያለ እሱማ። አይሆንም ኤርፖርት እሱም ይመጣል እንዴ? ጎንጎን ብስም ነው እንዲ ለመሰናበቻ ያህል ጂን ይወዳል። ኪዶ ፍቅር ይዞሻል። ወድጀው ነበር አንተ አንተ፣ ስንቴ ነው በእሱ ምክንያት ወገባ ገዲ በእሱ ምክንያት እንደው እኔ ሌላ ደም ብለው ነው መጣ። ያኛው ዝም ብሎ ይላከፈኝ ነበር እንጂ ምንም በይና እና አናዲያ እሱ እኮ ለከፋ ነው እንጂ ሊተሱ አልወደውም። እንዲህ አይመቸኝም። እንዲሁ መልክ ብቻ ነው፣ መልክ ብቻ ነው። ምን ያደርግልኛል የእውመቱ ማማር፣ ምን ያደርግልኛል የጥርሱ መደርደር? ይመርልኝ እንጂ የታችኛው ለይኛው ደምሎ ነው ለያኛው አይደለም። አሁን ይሄኛው ደምሎ መልክ እንኳን መልክ የለውም። ግን እንደ ሁሉን ነገር አሟልቶ ሰጥቶታል። ያኛው ግን እንደው ዝም ብዬሽ ሳይሆን እንደው ኧረ ያኛው ያስጠላኛል። እንደው አይለኝም። እንደው የሰበረብኝን ሥራዬ እንደው አስከፈልኩት እኮ ወንድምሽ። እንግዲህ ደሞ ራሷን ትክባለንሮግ ስላል ነገሮች ነው